ከሞላ ጎደል ዳሰናል። አሁን ቀሪውን የጃሂልያ ሁኔታ እንመለከትና ከዚያ ወደ ሲራው በቀጥታ እንገባለን ማለት ነው። ሶስት ወይም አራት ጠንካራ የሚባሉ ስልጡን ህዝቦች ነበሩ። አንደኛው የሩም ህዝብ ነው። የቢዛንቲን ኢምፓየር ወይም መምለካ ሲሆን አረቦች ሩም ብሎ ነው የሚጠሯቸው እነሱ የግሪክን የባልካንን የአስያን የሱሪያን የሰሜን አፍሪካን ህዝቦች ሁሉ በአጠቃላይ ጨፍልቀው አንድ መንግስት መስርተው ጠንካራ ይባሉ የነበሩ ሀያሎች ናቸው። ሩሞች በዚያን ወቅት ከ ሦስት መቶ ዘጠና አምስት ዓመተ ልደት ጀምሮ እስከ 1453 ድረስ የሩሞች መምለካ ቀጥሏል። ረጅም እድሜ ያለው ማለት ነው። ሀምሳ 1453 ቁስጥንጢኒያ ከተማ በዑስማንያ የቱርክ ሙስሊሞች እስከምትያዝ ድረስ ማለት ነው። በዚህ መሃል እንግዲህ እነኚህ ህዝቦች ሰፋ ያለ ግዛት ስለነበራቸው የተለያየ ባህልና የተለያየ አምልኮ ወይም እምነት የነበረውን ህዝብ ነበር የሚያስተዳድሩት። እርግጥ ንጉሶቹ ነሳራዎች ስለነበሩ የራሳቸውን እምነት አሰራጭተዋል፣ በግዛታቸው ማለት ነው። ግን ሰፊው ይታይ የነበረው ረባንያ ወይም ዓለምን ትቶ በመንፈስ ለመንጠቅ የሚደረግ ጉዞ ነበረ። መሪዎቻቸው ደግሞ ህዝቦቻቸውን ከሚገባ በላይ ጨቁኑ ነበረ። ግብፅን ይቆጣጠራሉ። ግብጾች በራሳቸው ፍቃድ ሮሞች፣ የራሳቸው እምነት ተከታዮች የሆኑት ይውጡልን ብለው ሙስሊሞችን ለማስገባት ምክንያት የሆነው ያግፍ ነው። ይሰሩት የነበረው የራሳቸውን መሪዎች ጠልተው የትኛውን በአድ መሪ ቢመራን ይሻለናል እስከሚሉ ድረስ ማለት ነው። ግብር ያበዛሉ። ህዝቦቻቸውን በቃ እንደሚታለብ እንስሳ ማለብ ብቻ ነበር የነበረው ሁኔታ። በእምነት በኩል ደግሞ ለብዙ ቡድን ተፋፍለው በንጉሱ አማካኝነት የተለያዩ ሃይማኖታዊ ክርክሮች ይደረጉ ነበር። ኢሳ ምንድን ነው? አምላክ ወይስ የአምላክ ልጅ ወይስ የሦስቱ አካላት እንዴት ነው ተብሎ ሲያበቃ ለብዙ ቡድኖች ተከፍለው ጋትሊክ ሚል መሪ ነበራቸው። ወይም ያሁኑን ካቶሊክ ይመራ ማለት ነው። ያዕቁብያ የሚባል ነበረ፣ የዛሬውን ኦርቶዶክስ የሚወክል ማለት ይቻላል። እንደገና ደግሞ አሪዮስ ነበረ፣ እሱም የራሱ ቡድን አለው። ክርስቶስ እንጂ አምላክ አይደለም ብሎ ነው የሚያስተምረው። እሱ የተወሰነ እንግዲህ እንደ ኢስላም አመለካከት ልምናን አቋም ያራምድ እንደነበረ ነው የሚታመነው። እንዲህ አይነት እርስ በርሳቸው የተጨቃጨቁና አንድ አቋም ላይ ለመድረስ ያልቻሉበት ሁኔታ ነበረ። ከዛ በተቃራኒ ደግሞ በጫዋታና በቅንጦት በጣም የተዘፈቁ የተለያዩ አስገራሚ የሆኑ ስራዎችን ይሰሩ የነበሩ ህዝቦች ናቸው። በጎናቸው ደግሞ የፋሪሶች መምለካ አለ፣ የኢራኖች ማለት ነው። ኢራን እና ሩም ታሪካዊ ጠላቶች ነበሩ በዚያን ወቅት ማለት ነው። እና ይሄም ሀያል መንግስት ያም ሀያል ስለነበረ እንደ ቅርብ ጊዜው ሩሲያና የምዕራቡ ዓለም እነዚህ ደግሞ ኢራን እና

የንሰሩ መየሻ በሚል በተከታታይ አያው እንደሚያሳየው ማለት ነው። እነ ሩሞች ማነው ፋሪሶች፣ የራሳቸው የሆነ በፍልስፍና ላይ የተመሰረተ አምልኮና እምነት ነበራቸው። የሃይማኖት መሪዎቻቸው ዘራዱሽት የሚባል ነበር፣ ማኒ የሚባል ነበር። የእነሱ እምነት በአጭሩ የዓለማችን ፈጣሪ ሁለት ናቸው ብሎ ያምናሉ። አንደኛው የብርሃን አምላክ ይባላል። ሌላኛው የጨለማ አምላክ ይባላል። በእነሱ ማለት ነው። የጨለማ አምላክ ሁል ጊዜ ተንኮል ነው የሚሰራው ይላሉ። የብርሃን አምላክ ደግሞ ሁል ጊዜ በጎ ነገር ነው የሚሰራው። ይሄ ሞቱ፣ እልቂቱ፣ ጨለማው፣ ረሃቡ፣ ችግሩ ይሄንን የሚፈጥረው የጨለማ አምላክ ነው። ጥጋቡን፣ ምቾቱን፣ ሀብትን፣ ጤንነትን የሚሰጠው ደግሞ የብርሃን አምላክ ነው ይሉና ሁለት አምላኮችን ተቃራኒ አድርገው ያፋጃሉ። እንደነሱ አመለካከት ይሄ ነበር ያለው ከዚህ ለመውጣት ደግሞ ዘራዱሽት እና ማኒ ሁለት አቅጣጫ ነው ያዙት። ዘራዱሽት መጀመሪያ የነበረ ፈላስፋ ነው። እሱ ምን ይላል? የጨለማ አምላክ ከሚሰራው ተንኮል ለመዳን ራስን ማሰቃየት ያስፈልጋል። ማግባት አያስፈልግም፣ መብላት አያስፈልግም። ሰው ራሱ ከዚህ ምድር የሚጠፋበትን ሁኔታ ማመቻቸት አለበት የሚል ፍልስፍና ነው ያለው። ማንም ይህን ኑ ተከትሎ ቢሄድም ከሞላ ጎደል ይነቅፈዋል። ከዚያ በኋላ ይልቅ መዝደክ የሚባል ደግሞ በእጅጉ ከዚህ ተቃራኒ የሆነ አቋም ይዞ መጣ የብርሃንና የጨለማ አምላክ የሚለውን ይቀበለዋል ግን እዚህ ዓለም ላይ ከተንኮል ለመዳን ሙታዑል ሐያት ዱንያ የዱንያን ጥቅም ማንኛውንም እንደፈለግህ መጠቀም አለብህ ሐራም ሐላል የሚባል የለም። ከእህትህም ከባለቤ ማን ነው ከእናትህም ከማንም ጋራ መገናኘት ትችላለህ የሚል ሌላ የዚያ ተቃራኒ ፍልስፍና ነው ደግሞ ይዞ የመጣው። ሁለቱ መካከል ፍጭት ነበረ። መዝደቅ መጨረሻ ላይ ቁባዝ በተባለ ንጉሥ አማካኝነት ተወሰነ የነገሰ ቢሆንም እንደገና ሌላ ሻቦር የሚባል መጥቶ ገድሎታል። እምነቱ ግን አልጠፋም። በውስጣቸው እስካሁንም ያንን እምነት የሚያራምዱ ሂንድና ቻይና እንደገና ጃፓን አካባቢ አልጠፉም ማለት ነው። ይሄን አቋም የሚያራምዱ የጨለማና የብርሃን አምላክን የሚያምኑ ማለት ነው። ሌላው ህንድን ብንመለከት ከኢስላም በፊት ምን ትመስል ነበረ? ጥበብ ነበራቸው። በሕክምና በስነ ፈለክ፣ በፍልስፍና እና በተለያዩ በሂሳብ ትምህርት የተሻሉ የሚባሉ ህዝቦች የነበሩ ቢሆንም ከስድስተኛው የልደት ምዕተ ዓመት ጀምሮ እየተምዘገዘጉ መጡ። በቤተ አምልኮዎቻቸው ሳይቀር ፈሳድ ይሰራጫል። ሴት ዕቃ ናት፣ ለቁማር ትቀርባለች፣ እንደፈለጉ ይሸጣል። ባሏ ከሞተ ማግባት እድል የላትም። ዛሬም የህንዱ እምነት ከዚህ የተለየ አይደለም። ባሏ ከሞተ ለባሏ ያላትን ፍቅር ለመግለጥ ራሷን እስከ ማቃጠል ድረስ መሄድ ነበረባት። ይህን ማህበረሰብ ሶስት ደረጃ ነበራቸው ጠበቀቱል ካህና የሃይማኖት መሪዎች የሚባሉ እነሱ ቅዱሳን ናቸው። ሰው ቢገሉ ወንጀል ቢሰሩ ምን ቢሉ የአምላክ ልጆች ስለሆኑ መነካት የለባቸውም ብለው ያስባሉ። ሪጃሉል ሀርብ የሚባሉ አሉ። የጦርነት ጀግኖች ወይም ተዋጊዎች፣ ወታደሮች ማለት ነው በእነሱ አጠራር ሸተሪ ተብለው ይጠራሉ። የመጀመሪያዎቹ በራሂማ ይባላሉ፣ የሃይማኖት መሪዎቹ። ሶስተኛው ቡድን ሪጃሉል ፊላሃቲ ወቲጃራ የንግድና የግብርና ሰዎች ተብለው ይጠራሉ። ዊሽ የሚል ስም ሰጥቷቸዋል። ሪጃሉል ኺድማ የአገልግሎት ሰራተኞች፣ እንደ ባሪያዎች ማለት ነው። እንግዲህ የመጀመሪያው ከአራቱ ቡድኖች የሃይማኖት መሪዎች ተብለው የሚጠሩ የነበሩት ቅዱሳን ናቸው የፈለጉትን ቢሰሩ አይጠየቁም አራተኛው ሾደር ተብሎ የሚጠራው ክፍል ደግሞ የመጨረሻ ዝቅተኛ ህዝብ ነው ፈጣሪ ከእግሩ ነው የፈጠራቸው ብለው ያምናሉ እንደነሱ አመለካከት ማለት ነው መጽሐፍ ቅዱሳቸውን የመማር እድል አይሰጣቸውም ከማገልገሉ ውጪም ምንም እድል አይሰጣቸውም መንግስት ሰማያትም አይገቡም ብለው ያምናሉ ይሄን ይመስል ነበረ የዓለም ሁኔታ በአጠቃላይ ኢስላም ከመጣ በኋላ ምን አይነት አቅጣጫ እንዳስያዘው የምንመለከተው ይሆናል። እንግዲህ አሁን በአጠቃላይ ሁኔታ አረቦች መሆኑ ከአረብ ውጭ ያለው ዓለም ምን ይመስል እንደነበረ ተመልክተናል። አፍሪካም ቢሆን እንግዲህ ከዚህ ያልተለዩ የጣዖት አምልኮዎች በግማሹ በሮማውያን ቁጥጥር ስር የነበረ ነው። ተወሰነው ደግሞ የምስራቅ አፍሪካ አካባቢ ያለው በሀበሻ እና ሌላው የራሱ የሆነ ጠንካራ መንግስትና ሀያል ተብሎ የሚታሰብ መምለካ ቢኖረውም ነሳራዎች ናቸው። በእምነት ደረጃ ይሄ ነበር ያለው ማለት ነው። ከዚህ በኋላ ወደ ነቢያችን صلى الله عليه وسلم ቤተሰብ እንመለስና ከልደቱ በፊት የእሳቸው ቤተሰብ ሁኔታ ምን ይመስል እንደነበረ እንመልከት። የነቢዩ صلى الله عليه وسلم ቤተሰቦች ሀሽማውያን ተብሎ ይታወቃሉ። የሀሽም ቤተሰቦች ስለሆኑ የሳቸው አያት ሀሽም ይባላል። ሐሺም ኢብኑ አብዲ መናፍ። ሐሺም ሀብታም ነበረ ተሰሚነት ያለውና ክቡርም ሰው ነበረ። ሐጃጆችን የተለያዩ ግብዣዎችን አድርጎ ለመጀመሪያ ጊዜ ፈሪድ የሚባል ምግብ ይጋብዛቸው የነበረ ሰው ነው። ሐሺም ባለ ጊዜም በጣም የተከበረ ነው። ሲሞትም አረቦች ሁላቸውም ነው ያለቀሱለት። አምሩ አለዚ ሀሸመ ሰሪደ ሊቀውሚሂ ቀውም ቢመከተ ሙስኒቲነ ዒጃፊ ሱነት ኢለይህ ርሕለታኒ ኪላሁማ ሰፈሩ ሽታይ ወሪሕለቱል አስያፊ ሁለቱን የጉዞ የንግድ ስርዓቶች የመሰረተውም ሀሽም ነው። በቀዝቃዛ ጊዜ ወደ የመን በሙቀት ጊዜ ወደ ሻም፣ ሙቀት ቀዝቃዛ ሀገር ስለሆነ ማለት ነው፣ እንዲጓዙ አድርጎ እንዲህ አይነት የንግድ ፕሮግራም ቀይሶላቸው ቁረይሾችን ይመራ የነበረ ሰው ነው። ሐሽም በዚህ ሁኔታ እያለ አንድ ጊዜ ተነስቶ ሲያበቃ ወደ ሻም ሀገር ለንግድ ይሄዳል። ሶሪያ ማለት ነው። ሲሄድ በየስሪብ ወይም በመዲና አጠገብ ያልፋል። መዲና አረፈና ሰልማ የምትባል ሴት ያገባል። በኑ ዐዲይ እብኑ ነጃር ተብለው የሚታወቁ የአንሳር ቤተሰቦች ናቸው፣ የሰልማ ቤተሰቦች። እሷን ያገባና የተወሰነ ጊዜ እሷ ጋር ይሰነብታል። ከዚያ ተነስቶ ለንግዱ ወደ ሻም ይሄዳል። ፍልስጢን ይገባና ጋዛ ሲደርስ ሞት ይጠልፈውና እዚያ ይሞታል። የሐሽም ቤተሰቦች ሐሽም ወጥቶ ሻም ሀገር መሞቱን እንጂ መዲና ላይ ማግባቱን አያውቁም። ሴትዮዋ ግን ጸንሳ ነበር። ወለደችና ሸይባ ብላ ጠራቸው። ሸይባ ማለት ሽበት ማለት ነው። ልጁ ሲወለድ ገና ፀጉር እንደበቀለለት ነጭ ፀጉር አናቱ ላይ ስለነበረ በዚያ የተነሳ ሸይባ ብላ ትጠራዋለች። ቤተሰቦቹ ሳያውቁ እዚያው ያድግና አብዱል ሙጠሊብ ገዛ ላይ የሞተው አራት መቶ ዘጠና ሰባት ዓመተ ልደት ላይ ነው። ሀሽም ሌሎች ልጆችም ነበሩት። አራት ወንድ ልጆችና አምስት ሴት ልጆች ነበሩት። ሙጠሊብ የሚባል ወንድም ነበረው። ውሎ አድሮ ሙጦሊብ ወንድሙ መዲና አግብቶ እንደነበረ ወሬ ይደርሰዋል። እንዳውም ሴትየዋ ወልዳለች ይሉታል። የወንድሜ ልጅ የሚያስታውሰው የሚያውቀው አቶ እዚያ ብቻውን ሊቀር ነው ብሎ ተነስቶ ሲያበቃ ወደ መዲና ይሄዳል። በጣም ተሰሚ ቸርም ነበር። ፈያዙ የሚል ቅጽል ስም አለው። ፈያዝ ማለት ማዕበል ማለት ነው። ቸር ስለሆነ ነው ይሄን ስም የሰጡት። ተነስቶ እዛ መዲና ይሄዳል። ሸይባ ታዳጊ ህፃን ነው። እናቱ ጋር ገብቶ ሲያበቃ ሙጠሊብ ይሄ ልጅ የወንድሜ ልጅ ነው ታውቂያለሽ? አዎ አውቃለሁ። ታዳ ብትሰጭኝ ምን አለ ብሎ ስጠይቃት ፈጽሞ አልሰጥህም። ህጻን ልጅ ከአገር ወጥቶ ከእናቱ ተነጥሎ ሌላ ሀገር ይቀመጥ ብዬ አልፈቅድም ትለዋለች። ቢሄድ ምን ያጋጥመው መሰለሽ? የሚሄደው እኮ ወደ አባቱ ንጉስነት ነው። የምብ ኢላ ሙልኪ አባ ይሂ ብሎ ያግባባታል። ወደ ማዕረግ ወደ እድገት የሚሄድን ልጅ አንቺ እንቅፋት ሆነሽ ማስቀረትሽ ተገቢ አይደለም። በቃ ይዘው ሄድ ትለውና ይዞ ይሄዳል። በግመሉ ላይ ከጀርባ አፈናጦት መካ ይገባል። መካ ከተማዋ ዳርቻ ላይ ያዩት ሰዎች እሽተራ ሙጠሊቡን ዐብደን ሃዛ ዐብዱል ሙጠሊብ አሉ። ሙጠሊብ ባሪያ ገዝቶ መጣ ማለት ነው፣ ይሄ እኮ የሱ ባሪያ ነው አሉ። የወንድሙ ልጅ መሆኑን ስላላወቁ ወይ ሐኩም ምነካችሁ፣ ኢነማ ሁወ ኢብኑ አኺ ሃሽም የወንድሜ የሐሽም ልጅ እኮ ነው፣ ባሪያ ሰው መሰላችሁ እንዴ ብሎ ቆጣ ብሎ ይናገራቸዋል። ስሟ ግን ተለጥፋበት ቀረች። አብዱል ሙጠሊብ የሚለው ሸይባ ተረሳና አብዱል ሙጠሊብ ሆነ ማለት ነው። በማግስቱም ልጆች ያገኙት ጊዜ አብዱል ሙጠሊብ አሉት። በዚያው አደገ አባ አጎቱ ጋር ቆይቶ ነፍስ አወቀ። ማህበረሰቡ መካከልም ታዋቂነቱ እየገነነ መጣ። ሙጠሊብ ግን ከመዲና ነው ከመካ ተነስቶ ወደ የመን ሀገር ሄዶ ረድማን የሚባል ቦታ ላይ ይሞታል። በሱ ቦታ አብዱል ሙጠሊብ ይተካል። በቦታው ተተክቶ የመካን መሪነት ይዞ እየገፋ ያለ ነውፈል የሚባል አጎቱ በጉልበት ሊነጥቀው እና ሊቀማው ይሞክራል። የዚህ ጊዜ የመዲና ነዋሪዎች ሰምተው ሰማንያ ሰው ይዞ የእናቱ ወንድም ዓዲይ የሚባል ሰው ይመጣና አብጧህ የተባለች ቦታ ያርፋል። ዳርቻ ላይ ግባ እንጂ አልመንዝላ ያኻል እቤት እንግባ አጎቴ ሲለው አልገባም፣ ሓታ አልቃ ነውፈለን ነውፈልን ካላገኘሁ አልገባም ይላል። ነውፈል ካዕባ አጠገብ ቁጭ ብሎ ያስጠራዋል። ካዕባ ሄዶ ሲያበቃ ሰማንያ ሰዎቹን ይዞ አናቱ ላይ ቆሙ። ድንገት ሰይፉ መዘዘና ይችን ሰይፍ አንተ አናት ላይ አሳርፋለሁ ወይ ለወንድሜ ስልጣኑን ትመልስለታለህ ይለዋል። ለዚህ ነው ለመልስ ሄለታለው አለ ረደቱ ለሁ አለ በቃ ከመለስ ግለትማ ብሎ እህቱ ልጅ አጠገብ ለሶስት ቀን ቆይቶ ተመለሰ። እንግዲህ የነቢያችን ሰለላሁ ዐለይሂ ወሰለም አያት የሆነው አብዱልሙጠሊብ በዚህ መልኩ አደገና የመካ መሪ ሆነ ማለት ነው። አብዱልሙጠሊብ በኃላፊነቱ የመካን ሕዝቦች እየመራ እና ከዓባን እያስተዳደረ እያለ ሁለት ነገሮች ተከሰቱ። አንዱ ሀበሾች ካዕባን ለማፍረስ ከየመን ተነስተው ወደ መካ ማምራታቸው ነው። ይህንን ታሪክ ባለፈው በሰፊው ተነጋግረንበታል። ሌላኛው ኹዛዓዎች ከመካ ሲባረሩ የዘምዘምን ውሃ እስማኤል በእስማኤል ጊዜ የመነጨችውን ማለት ነው አፈር ሞልተውባት ቦታዋን ደብቀው በውስጧም የተለያዩ ንብረቶችን ቀብረው ነበር የወጡት። ዘምዘም የት እንደሆነች አላወቁም። ህልም ያያል ዐብዱል ሙጠሊብ እሕፍር ጢባ ጥሩይቱን ውሃ ለምን አታወጣትም ይለዋል በህልሙ ምንድነው የምትለኝ ሲለው ጠፋበት በማግስቱ መጥቶ እሕፍር ልመብኑና አለው ምንድነው እያልከኝ አለው አሁንም መልስ ሳይሰጠው ይጠፋበታል ህልም ነው በሶስተኛው ቀን መጥቶ እሕፍር ዘምዘም አለው በግልጽ ስሟን ጠርቶ የት ነው ታዲያ ዘምዘምን የማገኘው አይ እንዲህ እንዲህ አይነት ቦታ ጉንዳን ወጥቶበት የጉንዳን ተራራ የተመሰረተበት ቦታ ላይ ብትቆፍር ዘምዘምን ታገኛለህ። ምልክቶቹ ደግሞ እንዲህ እንዲህ አይነት ነገሮች የተቀበሩበት ሆነው ታገኛለህ ይሏል። መልካም ብሎ ደስ ብሎ ተነሳና ቁረይሾችን ያየውን ህልም አስረድቷቸው ኑ እቆፍራለሁ ሲል ከልጆቹ በስተቀር ሌሎቹ ብዙ አላጀቡትም አላደነቁለትም። ዝም ብሎ በቅዠት የፈለገውን የሚሰራ ሰው ነው፣ አንከተለውም ብለው ይተውታል። ያንን ሲቆፍር ሲቆፍር ሁዛዎች ቀብሮ የሄዱትን በጥንቸል መልክ የተሰራ የወርቅ ምስል ያገኛል። ሲቆፍር የወርቅ ሰይፎችን ያገኛል። ሲቆፍር ውሀይቱ ተመነጫለች። ደስ ብሎት አላሁ አክበር አለ አምላክ ሀያል ነው ብሎ ይህን ዜማ ሲያሰማ ልጆቹም ተቀበሉትና ውሀይቱ የመነጨች ጊዜ የእስማኤል ውሃ ዘምዘም ናት ማለትን አወቁና ቁረይሾች ይሄ ነገር ያንተ ብቻ ሳይሆን የኛም ነው። አሽሪክና አሉ ፍጥአና ፍጹም አልሰጣችሁም ይላቸዋል። ሌሎች ጉድጓዶች ነበሯቸው፣ በእርግጥ መካ የሚጠቀሙባቸው ከዘምዘም ውጪ። እንደውም አባ ከሲራ አልሰጣችሁም የኔ ነው የኔን ኃላፊነት ካልተቀበላቸው በስተቀርብ ይላቸው አልለቀው አለቀው ይላሉ። የፈለጋችሁትን ዳኛንጡ ይዳኘኝ፣ አላህ ለኔ ነው ያሳየኝ፣ የኔ ናት አልሰጥም ሲል ኑሓኪሙከ ኢላ ካሂነቲ በኒ ሰዕድ ብኒ ሁዘይምን ፊ አጥራፍ ሻም፣ በሻም ዳርቻ በኑ ሰዕድ ብኒ ሁዘይምን የሚባሉ ጎሳዎች አንዲት ጠንቋይ ሴት አለች በመካከላቸው። እሷ ዘንድ ሄደን የእሷን ብይን ነው የምንቀበለው ይላሉ። ምንም አማራጭ ስላልነበረው ግመሉን ጭኖ ቤተሰቦቹን አሰባስቦ ከቁረሾች ከየጎሳው አንዳንድ ሰዎችን አስመድቦ ወይም ከዚያ በላይ ተነስተው ይሄዳሉ። መሀል በረሃ ላይ ሲደርሱ አገሩ በረሃማ ስለነበረ ድርቅ ይልባቸውና የያዙትም ውሃ አልቆ ከሞት ውጪ ሌላ አማራጭ ያጣሉ። አብዱልሙጠሊብና አብረው ያሉት ሰዎች ናቸው። ሌሎቹ ቁረሾች አላቸው፣ ስጡኝ ስላቸው አንሰጥህም ይሉታል። በቃ እንግዲህ ምንም አማራጭ የለንም፣ እያንዳንዳችሁ ጉድጓድ ቆፍሩና አሁን ጉልበታችን ሳያቅ ጉድጓድ ቆፍረን የሞትን ጊዜ ቀደም ብሎ የሞተውን። በህይወት ያለው ጉድጓድ ውስጥ ያስገባዋል። ምናልባት ቢተርፍ አንድ ሰው ነው። አንድ ሰው ቢጠፋምና ሳይቀበር ቢቀር ምንም አይደለም። ይሄ ብቻ ነው ያለን አማራጭና ጉድጓድ ይቆፍራሉ። እዚሁ መሃል ጉድጓዳቸውን ቆፍረው ለሞት ራሳቸውን አዘጋጅተው ቁጭ ብለው እያለ ምንም የማድርገው ነገር የለኝም። እንደዚህ ቁጭ ብለን ህይወታችንን ማጥፋት ደግሞ ተገቢ አይደለም። እስኪ እንንቀሳቀስ፣ ሞት ያው ሞት ነው፣ እንጥፋ ይለና ብድግ፣ ካረፈበት ከግመሉ ስር ውሃ ትፈልቃለች። ኢብኑ ሂሻም አሲራ ላይ እንደዘገቡት እብኑ ከፊር አልቢዳያ ወኒሃ ላይ እንደጠቀሱት ያቸው ውሃ የፈለቀች ጊዜ ይችም የኔው ናት፣ መካ ላይ ያለችውን እንደከለከላችሁኝ በዚህም ላይ ጥያቄ ታነሱ ይሆናሉ፣ ይችም የኔ ናት ይላቸው። ይሄ አሁን ከዚህ በኋላ አንተ ጋር እንከራከርም አላህ ከአንተ ጋር ነው ያለው የመካውም ያንተው ነው፣ ሻም ሀገር መሄድም አያስፈልገን እንም እንመለስ ብለው ሲያበቁ ወደ መካ ተመልሶ ይባላል